ይመስላሉ። ኔ እንግዲህ ፈጣሪ ያሳያችሁ። የምር ለሰአድ ቢኒያም በድጋሚ ከልብ አድርገን እናመሰግናለን። የመጨረሻው ፕሮግራማችን መዝጊያችንን የሚያበስረን ደግሞ የአብጸጋ ተመስገንን ወደዚህ ጋብዙልኝ ባካችሁ። እስቲ ናይስ ጌታ መሻችሁ እንዴት ነበር ፕሮግራማችን እንዴት አያችሁት? ግጥምም አነባለሁ። ያው ዛሬ ስለ ሆነች ልጅ ብቻ ነው የተነበቡት ግጥሞች እና ስለ ሆነች ልጅ ያልሆነ ግጥም አመዶ ይወርዳሉ። ከዛ በፊት ዳዊት ዘጋ የሚባል አንድ ታላቅ ገጣሚ አለ፣ ደራሲም ነው። በአንድ አረፍተ ነገር አምሳ ሁለት ገጽ የሚሆን መጽሐፍ ጽፏል። እና ሰሞኑ በጣም ከባድ ቀን ገጠመኝ። ትናንት ነው በጣም ብዙ የቀረሁት ክላስ ነበረኝ። ና የመጨረሻ ፕሬዘንቴሽን ነበረኝ አስተማሪው ካልሞትኩ በስተቀር አይቀበለኝም። ሰበብ ጨርሻለሁ። ከዛ ወደ ክላስ እየሄድኩ ቴሌግራም ላይ ቼክ ሳረግ አንድ ጓደኛዬ ታስሬያለሁ ድረስልኝ ብሎ ሎኬሽን ላከልኝ። ቀልድ አያውቅም። ለቃል ደመቆጥር ዕለት አበድረኝ የሚለኝ ነው ከዚህ በፊት። እና ግራ ገባኝ። ሄድኩ ወደ ፖሊስ ጣቢያ ይህም ፕሮግራም አለ ደጋሽ ካል ቤለውም። ብዙ ብዙ ፈታኝ ቀን ገጠመኝ። ከዛ ለምን በአንድ መስመር እስኪ ግጥም ልሞከር ያን ቀን የሚገልጽ ብዬ የሆነ ነገር ሞከርኩ። በአንድ ስንኝ ግን ግጥም ይሆናል እንዲ እናየዋለን እስኪ፣ ወይም በአንድ አረፍተ ነገር እንለዋለን። እግዜር አንዳንድ አንድ ቀን ይላል ርዕሱ፣ ርዕሱን ካላችሁ ልኝ ነው። ያችን አንድ ስንኝ ምልላችሁ እና ዳይሬክት ያስደርጋል ድርሰቱን በሰይጣን። ሰላም ነህ ወይ ሰላም ይላል ይህ ግጥም። ኮስተር ካልኩባችሁ የመንገድ ያናቂ ስለሆንኩ ነው። እና ይህንን ግጥም የጻፍኩት በእሱ ኢንስፓይር ሆኜ ነው። እኔ ሰላምን አላቃትም አባቴም ሰላም አያውቀው ሰላምን አያውቀውም፣ ምናልባትም ልጄ ባለው እቅድ የተነሳ ማለት ነው እንዴት አርፈደሃል፣ እንደምን አድረሻል ብሎ ቁስል መውጋት የተረሳን ማንሳት አይደል እንዴ? እውቀት ለምን ሰላም አሉት ብዬ ሳልሰላስል፣ ነገር ሳፍተለትል አያቴም አባቴም ለካ ሳያውቁትም ሰላምን በመልኩ ጦርነት ማሸነፍ፣ ጦርነት መሸነፍ ብቻ ነው ታሪኩ። ሁለተኛው ግጥም የጭወት አለመጮ ይላል። ሰርክ ወደ ታምቦር ሲለጋ! ፋታ እያሳጡት ወፎቹም ሲነጋ የገደል ማሚቱ እንኳ ሲያበሽቀው እንቁልሽ ልጅ ሲለው በራሱ ጸጋ፣ ጩኸት ጸጥ አለ ባለሪ ሲንቃጋ ተራቶ ለመጮ ዝምታን ተጠቀ የመጨረሻው ለሆነሽ ልጅ ሆነ አዝናለሁ ግን ርስ ያለው ያቺን ቆንጆ አበባ ያቺን ቆንጆ ልዕልት የውበቷ ረግ እግሯን ጠመጠማት! ዙፋኗ ላይ አስሮ ከልሞ አስቀራት። የውበት ጥፍር ሲሾል፣ የትካዜዋ ማቅ ሲሸበለል፣ የሳቋ ጌጥ ሲኮበለል፣ ጸጋ ጸሮ ወልዶባት፣ እድል ዳውኑባት፣ የማይረገብ ጡዘት ውስጧን እየበላ ፎይታ ነፈቃት። ፀሐይ ሆና ሳለ ደመና ጋረዳት። የኔ ስስ ጌጤማ ንፋስ በረታባት። እኔ አንቺ ጀግና አቅም አልባው ደፋር፣ አልመክት ደመናን ንፋሱን አትደፍር። ምን ላድርግ ምን ልፍጠር ለማልችለው ነገር፣ ባላስትልሽ እንኳ የልቤን ልናገር። አልቦ ስሬት ፍቅሯ የንግሥት ተከሳሽ መስከረም የከፋት የሐምሌ አይደነሽ። አመሰግናለሁ።